ሰላም ጤና ስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሳቱን የአማርኛ ቋንቋ ዜናዎች ወደናንተ ይዘን ቀርብናል። ከዜናዎቹ ጋር ለኔሽ ምንስታይ። በቀዳሚያም ክልላዊ ዜናዎች የሐረሪና የአፋር ክልልን የጋራ ልማትና አብሮነት ለማስቀጠል እየተሰራ እንደሚገኝ የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። በአፋር ክልል ከተማ ልማትና ኮንስትራክሽን ቢሮ የተመራ ልዑክ በሐረሪ ክልል እየተሰራ ያለውን የኮሪደር ልማት ስራ የጎበኙ ይገኛል። ለአብዲ ኡስማን ዘገባ ቤተልሔም ደሴ በአፋር ክልል ከተማ ልማትና ኮንስትራክሽን ቢሮ የተመራ ልኡክ በሐረሪ ክልል እየተሰራ ያለውን የኮሪደር ልማት ስራ እየጎበኙ ይገኛል። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በወቅቱ እንደተናገሩት የሐረሪና የአፋር ክልል ረጅም አመታትን ያስቆጠረ ግንኙነት እንዳላቸው ገልጸዋል። ሐረር ከተማ ከ1 ሺህ አመታት በላይ ታሪክ ቢኖራትም በእድሜዋ ልክ ያላደገች መሆኑንም ጠቅሰዋል። ይሁን እንጂ እንደ ርዕሰ መስተዳድሩ ገለጻ በአሁኑ ሰዓት በክልሉ እየተሰራ ያለው የልማት ስራ ከፍተኛ ስኬቶች እየተመዘገበ መሆኑን ገልጸዋል። ባለፉት ጊዜያት ሰብሳቢነት ስርቆትና ሙስናን የከተሞች እድገት ላይ ማነቆ ሆኖ የነበሩ ጉዳዮች መሆናቸውንም ጨምረው ተናግረዋል። በለውጡ አመታት በብልጽግና ዘመን በተጀመሩ ስራዎችም ሀረር ከተማ ከፍተኛ ለውጥ እያመጣች መሆኑን አስረድተዋል። ከአፋር ክልል የመጡ እንግዶች በበኩላቸው በክልሉ እየተሰሩ ባሉ የልማት ስራዎች ልምድ በመቅሰም ተሞክሮ እንደሚሆናቸው ገልጸዋል። የሀረሪ ክልልና አፋር ክልል ለረጅም አመታት የነበራቸው ግንኙነትን ለማስቀጠል ጠንክሮ መስራት እንደሚያስፈልግም ተናግረዋል። ከለውጡ ወዲህ በየዘርፉ የተመዘገቡ ሀገራዊና ክልላዊ ስኬቶችን አጠናክሮ ማስቀጠል እንደሚገባ ተገለጸ። በክልሉ የሚገኙ የተቋማትና ወረዳዎች የመንግስት ሰራተኞች የመሃሉ ዘመን በሚል መሪ ሀሳብ በቀረበ ሰነድ ላይ ውይይት አካሂደዋል። ሄኖክ ግርማ በሐረሪ ክልል የሚገኙ የተቋማትና የወረዳዎች የመንግስት ሰራተኞች የብልጽግና ፓርቲ ህብረት የማሉ ዘመን በሚል መሪ ሀሳብ በወቅታዊ አገራዊና ክልላዊ ጉዳዮች በቀረበው ሰነድ ላይ ውይይት አካሂደዋል። በመድረኩ በዋናነት እንደ ሀገርና እንደ ክልል በመነሻውና በማሉ ዘመን የነበሩ ተግዳሮቶችና የተመዘገቡ ስኬቶች ቀርበው ውይይት ተደርጎባቸዋል። በዚሁም እነዚህ ክልላዊ ሀገራዊና ዓለም አቀፋዊ ፈተናዎች መላው ሕዝብን ባሳተፈ መልኩ ለመሻገር በተደረጉ ጥረቶች በየዘርፉ ስኬቶች መመዝገባቸውን በቀረበው ሰነድ ላይ ተመላክተዋል። በተለይም ሀገራዊና ክልላዊ ለውጡን ለመቀልበስ በተለያዩ መንገዶች ሲደረጉ የነበሩ ጥረቶችን በመላው ህዝብ ተሳትፎ በማምከል ለውጡን አስጠብቆ ማስቀጠል የተቻለበት ስለመሆኑም ተመላክቷል። ከለውጡ በኋላ በበርካታ ፈተናዎች ውስጥ እየታለፈን ቢሆን የአገሪቱንና የክልሉን ህዝቦች ሁለንተናዊ ተሳታፊና ተጠቃሚ ያደረጉ ስኬቶች መመዝገባቸውም ተገልጿል። በቀጣይም በአገሪቱና በክልሉ በየዘርፉ የተመዘገቡ ስኬቶችን አጠናክሮ ለማስቀጠልና የነበሩ ክፍተቶችን በማረም የህዝብን የልማትና የመልካም አስተዳደር ጥያቄዎችን በተሟላ ሁኔታ ምላሽ በመስጠት ሀገራዊና ክልላዊ የብልጽግና ጉዞን ለማረጋገጥ መትጋት እንደሚገባም ተገልጿል። የውይይቱ ተሳታፊዎች በቀረበው ሰነድ ላይ በመንተራስ የተለያዩ ጥያቄዎችንና አስተያየቶችን አንስተው ሰፊ ውይይቶች የተደረጉ ሲሆን በቀጣይም ሊያጋጥሙ የሚችሉ ተግዳሮቶችን በጽናት በመመከትና በማለፍ በየዘርፉ የተመዘገቡ ሀገራዊና ክልላዊ ስኬቶችን ማጽናት እንደሚገባም የጋራ መግባባት ላይ ተደርሰዋል። በውይይት መድረኩ ላይ በክልሉ የሚገኙ የተለያዩ ተቋማትና ወረዳዎች የመንግስት ሰራተኞች፣ የፓርቲ ህብረት አባላት ተሳትፈዋል። በክልሉ ባለፉት የለውጥ ዓመታት የጤናውን ዘርፍ አቅም በማጉልበት የህብረተሰቡ ተጠቃሚነት ማረጋገጥ መቻሉን የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ገለጹ። ባለፉት የለውጥ ዓመታት በጤናው ዘርፍ የተከናወኑ ጉዳዮች ዙሪያ የቢሮ ኃላፊ ለሚዲያዎች ማብራሪያ ሰጥተዋል። ገዛኛ ራጌ በክልሉ ባለፉት የለውጥ ዓመታት የጤናውን ዘርፍ አቅም በማጉልበት የህብረተሰቡን ተጠቃሚነት ማረጋገጥ ተችሏል ሲሉ የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ገለጹ። ኃላፊው እንደገለጹት በጤናው ዘርፍ በርካታ ስራዎች መከናወናቸውን ገልጸው በተለይም በከተማና በገጠር ጤና ጣቢያዎች ጤና ኬላዎችን በመስራት ተደራሽነቱን ማስፋት መቻሉን አብራርተዋል። የጤና ባለሙያዎችን የማብቃት ስራም ስለመሰራቱ ኃላፊው አክለው ገልጸዋል። የጤና ዘርፉን ዲጂታላይዝድ በማድረግ ከወረቀት ነጻ መረጃዎችን አንድ ቋት የመሰብሰብ ስራ መሰራቱን ጠቁመው እንደ ሀገርም ክልሉ በቀዳሚነት እውቅና ማግኘት መቻሉን አንስተዋል። በተለይም ክልሉ የጤና ቱሪዝም ማዕከል ለማድረግ የተሰራ ባለው ስራ ከክልሉ አልፎ ለአጎራባች ክልሎችም ጭምር የተለያዩ የህክምና አገልግሎቶችን እየሰጠ እንደሚገኝ ገልጸው በኩላሊት እጥበት፣ የካንሰር፣ የጨረር ህክምና አገልግሎት እየተሰጠ እንደሚገኝ አብራርተዋል። የኩላሊት እጥበት አገልግሎት በዚህ ውስጥ ነው የተጀመረው። እንግዲህ ጁጎል ሆስፒታል ላይ ያሉ ጤና ጣቢያዎቹንም ዲጂታል በከ ማድረግ አንጻር ከወረቀት ነጻ የሆነውን ጂኔላ ጤና ጣቢያን ብንሄድ በሀገር ደረጃ ባለፈው ሳምንት እውቅና ተሰጥቷል። ተሸለሙ አምስቱ በሀገር ደረጃ አምስት ከተመረጡት ውስጥ አንዱ ሀረር ላይ ነው። እንግዲህ ኢትዮጵያ ውስጥ ብዙ ክልል አለ ታለ ምን ያህል እንትኖ ያለ ማለት ነው። እንዲሁም የሬጅስትሬሽን ከጤና ጣቢያ ጀምሮ እስከ ሆስፒታል ድረስ የተሰፋበት ከባባድ ቀዶ ሕክምና ኦፕሬሽኖች እየተጀመሩበት አለ ማለት ነው። በለፉት ለውጥ ዓመታት ውስጥ ነው በኛ ክልል ጨረር ሕክምና የተጀመረው የካንሰር ሕክምና አሊብራ ካንሰር ሕክምና ማዕከል ተከፍቶ ጨረር ሕክምና መስጠት የተጀመረው በለፉት ለውጥ ዓመታት ውስጥ ነው። ከለውጡ በኋላ ማለት ነው። የኩላሊት እጥበት እንዲሁም አድቫንስ ቴክኖሎጂዎች ከመንግስትም ከመንግስት ባየትም እንዲሁም ከባለድርሻ አካላት ከቱ ሐረር ያ ውጭ ያሉት ዳይስፖራዎችን ሁሉ አስተባብሮ ለጀጎል ሆስፒታል ለህይወት ፋናም ራሱ የህክምና ቁሳቁስ ድጋፍ ያደረጉበት ፓራዳይም ሽፍት የመጣበት ማለት ነው። ከውጭም ከውስጥም ሰው ዜጎች ተባብሮ ለጤናው ሴክተር ለሀገሩ ለዜጋው የድርሻውን ማበረከት የተቻለ ሁኔታ ውስጥ ተመቻችቶላችሁ ማለት ነው። የሚነሱ ወረርሽኞችን በህብረተሰቡ ላይ አስከፊ ጉዳት ሳያስከትሉ የመቆጣጠር ስራ በከፍተኛ ደረጃ መከናወኑንም ጠቁመዋል። የገጠሩ አካባቢ የጤና አገልግሎት ተደራሽነትን በማስፋት የቀዶ ጥገና ስራዎችን በማስጀመር የእናቶችና የሕፃናትን ሞት መቀነስ መቻሉን አብራርተዋል። ሕክምና ውስጥ ጊዜ በጣም ኢምፖርታንት ነው። እያንዳንዱ ሰዓት፣ እያንዳንዱ ደቂቃ ልዩነት ያመጣል። ህይወት ስለሚያተርፍ ማለት ነው ቀድሞ ሰላሳ ደቂቃ አንድ ሰዓት ወደዚህ ከተማ ለማምጣት የሚፈጅበትን እዛ ከቀነስክለት የሚተርፈውን ጊዜ አስብ። ከተማ ውስጥም ደግሞ የአገልግሎት ጥረቱን እና ሪስፖንሲቭነሱን ምላሽ ሰጭነትን በመጨመር ፍላጎት ሲመጣ የጤና ፍላጎት ሲመጣ ሲስተማችን ምላሽ የማድረግ አቅም ስንጨምር ምን መጣ እንግዲህ መለኪያዎቻችን የእናቶች ሞት ቀነሰ። ሞቶ የሚወለዱ ሆድ ውስጥ ሞቶ የሚወለዱ ታፍኖ ማለት ነው የሚወለዱ ጨቅላዎች ሞት ተቀነሰ፣ ከ52 ወደ 30። ከ52 በላይ ነበር በአንድ ሺህ ማለት ነው የቀነሰበት፣ እንዲሁም ከ5 ዓመት በታች የሆኑ የሕፃናት ሞት የቀነሰበት ክልላችን የመጀመሪያ ደረጃ ጤና እንክብካቤ የምንላቸው ጤና ጣቢያዎች፣ ጤና ኬላዎች በገጠርም በከተማ የሚተስፋፉበት እና ደረጃቸው ከፍ ያለበት ነበረ። ለምሳሌ በኤሬር ወረዳ ላይ አንድ ጤና ጣቢያ ደረጃው ከፍ ብሎ ኦፕሬሽን ቲያትር ቅዶ ሕክምና መስጠት የሚችልበት ደረጃ ላይ ሲያድግ እንዲሁም ከተማ ውስጥም ሸንኮር ሸንኮር ጤና ጣቢያው በዚህ ለውጥ አመት ውስጥ ነው የተገነባው። መገንባት ብቻ ሳይሆን እንዲሁም አንድ የዛም ኦዋር ኦፕሬሽን መስራት የሚችል አቅም ተገንብቷል። እዛ ማለት ነው። እንዲሁም አውበርከሌ ኮምፕሬንሲቭ ሄልዝ ፖስት ገጠር ወረዳ የተሰራ አሁን ደግሞ ሰሞኑን የተሰራ ለውላ ይባላል። በጣም ሩቅ ከተማ ከከተማ የራቅ ቦታ ላይ የተሰራ አለ። ሶፊ ወረዳ ላይ ጤና ጣቢያው ታድሶ ደረጃው ከፍ ያለበት አንድም የማህበረሰብ ክፍል በአቅም ማነስ ከጤና አገልግሎት እንዳይስተዋኮል በጤና መድን አገልግሎት መቶ በመቶ ሽፋን መስጠት መቻሉን ገልጸው ይህም በጤና ተቋማት የመገልገል ባህልን መጨመር መቻሉን ተናግሯል። በተጨማሪ የጤና ባለሙያዎችን በማስተባበር ከለውጡ ወዲህ አቅም የሌላቸው የማህበረሰብ ክፍሎችን በነጻ የማከም ዘመቻ መከናወኑንም ገልጸዋል። እንግዲህ ባለፉት ሶስት አመታት በተለይ ማለት ነው የጤና መዲን አገልግሎቱ ፑል በመደረጉ ሐረር ስትነሳ እንደ ምሳሌ ነው የምትነሳ፣ በሀገር ደረጃ ማለት ነው በጤና መዲን እና በዛ። ስለዚህ ጤና መዲን በገጠሩም በከተማም እንደ የመድኃኒት ሰው ጤና ተቋሚ እንዲሄድ አርግቷል ማለት ነው። ዱሮ ያው ሰው ታሞ ገንዘብ የለኝም እስኪ አጠናቀም ድረስ ብሎ ይቆያል። እሱ ሲቆይ ደግሞ በሽታ ውስጥ እየጨመቀ እየጨመቀ እየተባባሰ እየተባባሰ ሰውነቱን ይጎዳል ማለት ነው። ወይ የባህላዊ ሕክምናዎቹን እያዩ እስቲ የመጨቀሻ ብለው ነው ወደ ጤና ተቋም የሚያመጡት እና አሁን ደግሞ ገንዘብ ስለማያስፈልግ ጥቅሙን በደንብ ተረድቶ ማህበረሰቡ ወረቀቱን ይይዛሉ ወደ ጤና ተቋም ይመጣል። ስለዚህ ፍልሰቱ ስናያውን አሁን በተመላላሽ ሕክምና ብቻ የሚመጣው ሰው በእኛ አሁን ባለፉት ዘጠኝ ወር ብቻ ራሱ ከስድስት መቶ ሺህ በላይ የሚሆን ሰው የጠናት በተመላሽ ህክምና ታክሟል። ዜጎቹን ደግሞ ባለሙያዎቹን በማስተባበር አቅም ለሌላቸው መክፈል የማይችሉት ዜጎች ክርምት ላይ በጣም እስከ ዘንድሮ ብቻ ከሰባት ሺህ በላይ ሰዎች ተጠቃሚ የሆኑበት ተጠቃሚ የሆኑበት ዘመቻዎች ነበሩ ማለት ነው ሁለት ሺ አስራ አምስትም ሁለት ሺ አስራ ስድስትም አስራ አረትም ላይ በሀገር አቀፍ ደረጃ ትብብር ነበረ፣ ግን በክልላችን በተለየ በተለየ ሁኔታ በማንቀሳቀስ የግል የመንግስትም ዘርፍ በማስተባበር ተደራሽነት የሚሆኑበትና መክፈል የማይችለው ሁሉ ሲኪምና ሲያገኝ የደሀ ቤቶች የተሰሩበት ጊዜ ነበረ። እንዲሁም ጤና ቢሮ እንደ ጤና ሴክተር የከተማ እድገት ላይ ሊማት ላይም የራሱን ድርሻ የተጫወትበት ያበረከትበት ጊዜ ነበረ። ከመድኃኒት አቅርቦት ጋር ተያይዞ የሚነሱ ችግሮችን ለመቅረፍ የሆስፒታሎች የመግዛት አቅምን በማሳደግ እና የማህበረሰብ አቀፍ መድኃኒት ቤቶችን በከተማ እንዲሁም በገጠር በመክፈት ማቅረብ መቻሉን ጠቁመዋል። በአጠቃላይ ባለፉት የለውጥ ዓመታት በጤናው ዘርፍ የማህበረሰቡን እርካታ ለማረጋገጥ በተሰራው ስራ ከሰማንያ በመቶ በላይ ለመፈጸም መቻሉን አስገንዝበዋል። በክልሉ ብልጽግና ፓርቲ እያከናወነ ያለውን ለውጥና ግብ ለማሳካት ቁርጠኛ መሆናቸውን የፓርቲው አባላት ገለጹ። በክልሉ የሚገኙ ተቋማትና ወረዳዎች የመንግስት ሰራተኞች የመሀሉ ዘመን በሚል መሪ ሀሳብ በቀረበው ሰነድ ላይ ውይይት አካሂደዋል። ተጨማሪ ባህር ክልል የሚገኙ የተቋማትና ወረዳዎች የመንግስት ሰራተኞች የብልጽግና ፓርቲ ህብረት የመሀሉ ዘመን በሚል መሪ ሀሳብ በወቅታና ክልላዊ ጉዳዮች በቀረበው ሰነድ ላይ ውይይት አካሂደዋል። ጣቢያችንም የፓርቲው አመራሮች እና አባላቶችን ያነጋገረ ሲሆን በዚህም ብልጽግና ፓርቲ የገጠሙ ፈተናዎችን ወደ ድል በመለወጥ የፓርቲውን የማስፈጸም አቅም በተግባር ያረጋገጠ መሆኑን ገልጸዋል። ቆረምኔ ይህ ለውጥ በብዙ መስዋዕትነት የመጣ ነው። ብልጽግና ፓርቲ በሀገር ደረጃ የተለያዩ ስኬቶችን በማስመዝገብ በዓለም ደረጃ የተለያዩ እውቅናዎች አግኝተዋል። ይህ ስልጠና በሀገራችን የነበረችበት እና ያለችበት ላይ ግንዛቤ ያስጨብጣል። ይህ ስልጠና ፓርቲያችን ባለፉት ሰባት ዓመታት ምን ውስጥ አልፎ እዚህ ደረጃ ላይ እንደደረሰ ያሳያል። ፓርቲያችን ባለፉት የገጠሙት ፈተናዎች ዳግም እንዳይገጥሙ የማስቻል አቅም አለው። ፓርቲያችን ይህንን ሁሉ ለውጥ አልፎ እዚህ በመድረሱ ጠንካራ ለመሆኑ ማሳያ ነው። ከለውጡ በፊት የመገፋፋት ችግር መኖሩን የገለጹት አባላቶቹ ፓርቲው የብሔር ብሔረሰቦች በመሆን የሕዝቦች አንድነትን የሚያጠናክር መሆኑንና የተገኙ ለውጦችን በማስቀጠል ረገድ የአመራሩ ሚና ከፍተኛ መሆኑን ተናግረዋል። ጉዲነ ብየተካቲቪስ ጅጅረ ብየተካቲቪስ ከሂሳቡ ግህን ነው ጎንሳ ለሀገር እድገት ለለውጥ የአመራር ሚና ከፍተኛ ነው። ጠንካራ አመራር የሀገር አለኝታ ነው። በሀገር አቀፍ ደረጃ ያሉት አመራሮች በበኩላቸው ከፍተኛ ስኬት እያስመዘገቡ ይገኛሉ አመራር በህብረተሰቡ ዘንድ መድረስ አለበት ፓርቲው አመራር እና አባላት የበኩላቸውን በመወጣት የተገኘውን ለውጥ ማስቀጠል አለብን ከፍተኛ መስዋዕትነት የተገኘው ለውጥ ግቡን እንዲመታ መስራት የሁላችንም ግዴታ ነው። ከለውጡ በፊት በአመራር ደረጃ ብቻ ሳይሆን በአባላት ደረጃ ራሱ መገፋፋት ነበር። አሁን ብልጽግና ፓርቲ ከመጣ በኋላ ሁሉንም አቅፈዋል። የወንድማማችነት መተቃቀፍ አሁን እያበበ መጥተዋል። እኛ ሌላ ሀገር የለንም። የጋራ ሀገራችን ኢትዮጵያ ናት። ስለሆነም ሀገራችን አብረን እየገነባን እንገኛለን። አብረን ለመጠበቅ ነው ፓርቲያችን እያደረገ ያለው። ቀጨሎት ሆጀችዋ ኡመተ ኸኛ እቲ ቁፊንሰ ናምኒ ቶኮ ዱፌ ዋጅራ ቶኮራ አርከቹ ቀቡ አርከቴ ኡመተ ኸኛ ጭና ዳበኔ አመራሮችና አመራሮች እና አባላቶች የተገኘውን ለውጥ ወደ ተሻለ ደረጃ በማሳደግ የፓርቲውን ግብ ለማሳካት ሁሉም አመራር በቁርጠኝነት መስራት አለባቸውም ብለዋል። በመጨረሻም አባላቶቹ ባስተላለፉት መልእክት ፓርቲው የዜጎችን ተጠቃሚነትና እድገት ለማረጋገጥ ሌት ተቀን የሚሰራውን ብርቱ የልማት ስራ መደገፍ የሁሉም ኅብረተሰብ ስራ ሊሆን እንደሚገባ ገልጸዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የአፍሪካን ኢኮኖሚያዊ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። በሌላ ዜና ከያዝነው ነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀመር የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። እኒና መሰል ሀገር አቀፍ ዘገባዎችን ሲሳይ ዘውዱ እንደሚከተል ያቀርባቸዋል። የአፍሪካን ኢኮኖሚ ውህደት ለማፋጠን የሴቶችን ተሳትፎ የበለጠ ማሳደግ እንደሚገባ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገልጸዋል። ስድስተኛው የምስራቅና ደቡባዊ አፍሪካ የጋራ ገበያ ሴት ስራ ፈጣሪዎችን የንግድ ትርኢትና ኮንፈረንስ በአዲስ አበባ መካሄድ ጀምሯል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በንግድ ትርኢቱ መክፈቻ ላይም እንደተናገሩት አፍሪካ በ2023 ለማሳካት ከያዘቻቸው አጀንዳዎች አንዱ የሴቶችን እኩልነትና የኢኮኖሚ ተጠቃሚነት ማረጋገጥ መሆኑንም አንስተዋል። የተቀናጀና የተናበበ ስራ ለአፍሪካ ዘላቂ እድገትን ወሳኝ ሚና እንዳለውም ያነሱ ሲሆን የአፍሪካን ኢኮኖሚያዊ ውህደትን ለማፋጠን የሴቶችን ተሳትፎ በበለጠ ማሳደግ እንደሚገባና ኮሜሳ ለሴት ስራ ፈጣሪዎች እያደረገ ያለውን ድጋፍም አጠናክሮ እንዲቀጥልም ጠይቀዋል። ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀመር የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የብቃት ምዘናውን መስጠት አስፈላጊው 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋን ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያይዝ መሆኑ ነው ተብሏል። በዚሁ መሰረትም በህዝብ አንድ ደረግ ጭነት ከአንድ እስከ ሶስት ባሉ ደረጃዎች፣ እንዲሁም ፈሳሽ አንድና ሁለት አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ የትራንስፖርትና ሎጂስቲክስ ሚኒስትር ዴታው አማካሪ

የሙያ ብቃት ምዘና ከመሰጠቱም በፊት ለአሽከርካሪዎቹ የሙያ ስልጠና እንደሚሰጥም አስታውቀዋል። ከስልጠናው በኋላ የሙያ ብቃት ምዘና ወይም ደግሞ ሲኦሲ እንደሚወስዱና ፈተናውን ያለፉ መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረውም ተገልጿል። በሌላ በኩል ደግሞ የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉም ነው ያሉት። በቀጣይም የሙያ ብቃት ምዘናው የታክሲን ጨምሮ በሌሎች አሽከርካሪዎች ላይ እንደሚተገበርም ጠቁመዋል። የመሶብ አንድ ማዕከል አገልግሎት ዲጂታል ኢትዮጵያ 2025ን ኦን ለማድረግ የተጀመሩ ስራዎች ስኬት ማሳያ መሆኑን የኢኖቬሽን ና ቴክኖሎጂ ሚኒስትር ገልጿል። መሶብ የአንድ ማዕከል አገልግሎት በቅርቡ በጠቅላይ ሚኒስትር አብይ አህመድ ተመረቆ ለስራ መግባቱም ይታወሳል። ማዕከሉ በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመር የዲጂታል ቴክኖሎጂዎችን በመጠቀም የሚሰጥ አገልግሎት መሆኑ ነው። ማዕከሉ ዜጎች የተሟላ ዲጂታል አማራጮችን በመጠቀም በቀላሉ የተለያዩ የፌዴራል የፌዴራል ተቋማት አገልግሎቶችን እንዲያገኙ የሚያስችል መሆኑን የኢኖቬሽን ና ቴክኖሎጂ ሚኒስትር ዴታው ዶክተር ሀይረዲን አልማየሁ ገልጸዋል። የዲጂታል ኢትዮጵያ የ2025 ስትራቴጂን ማሳካት የሚያስችሉ ስራዎች መሰራታቸውን ና የኢንተርኔትና የኤሌክትሪክ አቅርቦትን ተጠቃሚነት ማስፋፋት ብሎም የዳታ ማዕከላት እየተገነቡ መሆኑንም አብራርተዋል። በኦሮሚያ ክልል ከ250 ሚሊዮን ሜትር ኪዩብ በላይ የተፈጥሮ ማዳበሪያ መዘጋጀቱን የክልሉ ግብርና ቢሮ አስታውቋል። በቢሮው የአፈር ለምነት ማሻሻያ ዳይሬክተር እሸቱ ለገሰ እንዳሉትም በበጀት ዓመቱ የአፈር ለምነትን ለመጨመርና ምርታማነትን ለማሳደግ በትኩረት እየሰራ ነው ሲሉ ተናግረዋል። መደበኛ ኮምፖስትን ጨምሮ የተለያዩ የተፈጥሮ ማዳበሪያዎችን ለማዘጋጀት ከአርሶና ከአርብቶ አደሩ ጋር በትብብር መሰራቱን ነው የገለጹት። የተፈጥሮ ማዳበሪያ ለመሬት ጤንነትና አሲዳማነትን ለመከላከል ያለውን ጠቀሜታ አርሶ አደሩ በሚገባ መገንዘቡ ለዝግጅቱ መሳለጥም አስተዋጽኦ ማበርከቱን አመላክተዋል። የተፈጥሮ ማዳበሪያ ዝግጅት ሂደቱ እስከ ሰኔ ወር እንደሚቀጥል ገልጸው አርሶ አደሩ የተዘጋጀውን ኮምፖስት በአግባቡም እንዲጠቀም አሳስበዋል። ብራን ተመልካቾች ከሀይ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እንዲህ ይመስሉ ነበር። ከቀሪ መሳሪዎች ጋር መልካም ቆይታ ጤና